ውይ ውይ የኔ ናፍቆት ሄርሜላዬ፣ እረ ጠፍተሽ ነበር። እንኳን ደህና መጣሽ። ወይኔ ልቤ ድንግድንግጥ ነው ያለው ሳይሽ ማለት ነው። እንኳን ደህና መጣሽ የኔ ስስት ሄርሜላዬ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የእኔ ቻናል ተከታታዮች እንደምን ቆያችሁ? እንደምን ከረማችሁ? ዛሬ ደስ በማይል ነገር ነው የመጣሁት። የሚዲዮ መሪ ንጉስ ሚዲያውን አተረማም ሰው አብርሽ ትንሽ ታሟል። ይደብራል። ደግሞ ደስ የሚል ነገር ሄርሜላ እየትንሽ ጠፋ ብላ ነበር፣ ዛሬ ብቅ ብላለች። ያው አብርሽ ጥሩ ቦታ ባልሆነ ሰዓት ሁሌ ሮጣ የምትገኝ ሄርሜላ ናች። የኔ ሴት ወይዘሮ ከዚህም በፊት አብርሽ ከፍቶት በነበረበት ሰዓት ሄርሜላ ነች። ዛሬ ደግሞ አብርሽ ታሞ በነበረበት ሰዓት ሄርሜላ ደርሳለች ማለት ነው። ሰው ማለት እንዲህ ነው። ሰው በወደቃችሁ ሰዓት አይዟችሁ የሚላችሁ ሰው በወደችሁ ሰዓት እኔ አለሁ ብሎ የሚደርስላችሁ ነው ሰው ማለት። ገንዘብ ስለሰጠ አንድ ሰው ይወደኛል ማለት አይደለም። ስላሽቃበጠ ይወደኛል ማለት አይደለም። ዋናው ኢምፖርታንት ወድቃችሁ አጠገባችሁ ሰው ባጣችሁ ሰዓት ሰው ሆኖ የተገኘላችሁ ነው ሰው ማለት በቃ ይሄ ነው እና ሄርሜላ በጣም የሚያስደምም ነገር ነው እያደረገች ያለችው። ሚስቱ እንቢ ብላ በሄደች ሰዓት አብርሽ በጭንቀት በንዴት በቃ ሌለ ትናደዳላችሁ። ለአመታት ደክማችሁ ታግላችሁ የመሰረታችሁ ትዳር በዚህ መንገድ ሲፈርስ አይደለም መናደድ፣ አይደለም መታመም ይቅርና ራሳችሁን የምታጠፉ ትችላላችሁ። ይህን እንደቀላል የሚታይ ነገር አይደለም። ስለዚህ አብርሽ ደግሞ በዚህን ያክል ራስን መጉዳት የለብህም፣ የምሬን ነው ብለ ህይወት እንደሚቀጥል ለራስ መንገር አለብህ። ህይወት ይቀጥላል። ፍቅር ደግሞ በግድ አይደለም። ትዳር በልምምጭ አይደለም። ትዳር አንቺ ትብሽ አንተ ትብስ መባባል በመሀል ሲኖር ነው ቀጣይነት የሚኖረው። ነገር ግን ይሄ እየተናናቁ፣ ክብር ሳይኖር፣ መከባበር ሳይኖር፣ እኔ የበላይ ነኝ እኔ ነኝ መሪ አንቺ በታች እየተባለ በመካከላችሁ የመናናቅ ነገር እንትን ተፈጠራችሁ፣ ይህ ትዳር አይደለም። እንግዲህ አብርሽ ዛሬ ታሟል። ያው አጠገቡ ሰው የለም፣ ያው ሴት ማለት ነው እና ናቤላማ አሉ ናቤላ አሉ። ነገር ግን ያው ሄርሜላ ቤት ድረስ ሄዳ ያው ምግብም አልበላም ነበረ ምናምን ነገር እያሉ እየነግሯት ነው። እያለቀሰ ነው ምናምን እንቅልፍ ምናምን ነገር አኛም እያሉ እስቲ አንቺን ከሰማ ብለን የጠራንሽ ምናምን እያሏት። እና ናቤላም ለሄርሜላ እየነግሯት ነው። ነገር ግን ይሄ መሆኑ የለበትም ምግብ ማን ልንጎዳ ነው ምግብ ማንበለው ምን ሊሆን አብርሽ? ለካ የዋና እንዲ፣ የምር ምግብህን ብላ እንቅልፍህን ተኛ። ደ ምን ሆነ ነው? ይሄ እኮ ለሩታ እኮ ደስታ ነው የሚፈጥርላት። በእርግጥ ጭንቀት ስላበዛ ነው ስለተጨናነቀን የታመመው እንጂ ባይጨናነቅ ኖሮ የዝን ያክል ራሱንም አይታመምም ነበረ ሰው። ግን እኔ ለሄርሜላ ማለት የምፈልገው ነገር አሁን ሄርሜላን ከአብርሽ ህይወት ግን አብርሽ ህይወት ውጪ የምትሉ ሰዎች ልትኖሩ ትችላላችሁ። አይናችሁ ጣና ምንም ጥፋት የለባትም ሄርሜላ። ያቺ ውሮ በላ ሩታ ጥለው ሄደች፣ አልፈልግም አለች፣ ተጨመላለቀች፣ አለቀች አለች። ሄርሜላ ደግሞ ልባማ ሴት ስለሆነች የተሰበረው ልቡን ለመጠገን መጣች። በወደቀ ሰዓት ነው የመጣችው። ገንዘብ ፈልጋ አልመጣች፣ እውቅናን ፈልጋ አልመጣች፣ ምንም ፈልጋ አልመጣች። ደስታውን ፈልጋ ብቻ ነው የመጣችው። አለቀ ወይንም፣ ሩታ በነበረችበት ሰዓት አትመጣም። አሁን ያችሁ ውሮ በላ ሩታ እመኑ፣ ሄርሜላ ከአብርሽ ጋር ሆና ስታያት ተቃጥላ ነው ወደ ቤት የምትመለሰው። እመኑ፣ በቅናት ተቃጥላ ትመለሳለች። ደግሞ እኮ ተመልሳ ቀጣይነት ህይወትን እኮ አትኖርም። የአብርሽን ሰላም ለማንሳት ብቻ ነው የምትመለሰው። ሰው እንደዛ አይነት ሰው ሲያደማችሁ ነው የሚኖረው ከህይወታችሁ ውስጥ ፍንቅል አድርጋችሁ ከስሩ ስሩን ተስሩ። ፍንቅል አድርጋችሁ ካልጣላችሁ እየሄደ እየመጣ ሲያደማችሁ ሲያቆስላችሁ ነው የሚኖረው። እና አብርሽ የመጨረሻ ውሳኔ ወስን። የዋህነትን አቁም፣ የዋህነትን አቁም ወስን። አስብበት። በደንብ ልታስብበት ይገባል። እዚህ ጋር የሆነ ሰው ምክር ትሰማለ፣ እዚ ጋር የሆነ ሰው ምክር፣ አንተ ተምታቶ፣ ባህል የዋህነህ፣ የዋህነት ደግሞ እየጎዳህ ያለው ይሄ የአንተ ትዳር ነው። ይሄ አንተ የምትኖረው ህይወት ነው። አንተ የምትኖረውን ህይወት ደግሞ ራስህን የምትወስነው እንጂ ማንንም ሊወስንልህ አይችልም። ምክንያቱም አንተ የምትኖረውን ህይወት አንተ ነህ የምትከፋበት፣ አንተ ነህ የምትደሰትበት። በቦታው አንተ ስትከፋ የሚከፋ ሰው የለም። ስደሰትም ምናልባት እየኖርከው ያለው ህይወት ካስደሰተ አስደሳች ከሆነ ትደሰትበታለህ። የምትከፋበት ደግሞ ስትከፋበት ትኖራለህ ምትደማበትም ከሆነ ስትደማበት ትኖራለህ። ስለዚህ ለውሳኔ አሁን ቆርጠ መነሳት አለብክ። ራስን አታጨናንቅ። ጭንቀት እንደቀላል ነገር አትዩት። በጣም ከባድ ነው። አዎ እና ሄርሜላ ምንም ጥፋት የለባትም። ለእኔ ማለት ነው፣ የምሬን ነው። በዚህን ሰዓት አለው ማለት ራሱ ትልቅ ነገር ነው። አብርሽ አሁን ላይ ተሰብሮ ነው ያለው፣ አዝኖ ነው ያለው፣ ብቸኝነት ተሰምቶት ነው ያለው። ከና አባቱ ሆኖ ነው የለመናት ከበፊት ጀምሮ። ሩታ ግን ወንድሟን አስፈለጠሽ በለጠሽ ከባሏ። ስለዚህ ምርጫው የሷ ነው፣ አለቀ። አብርሽ ደግሞ እሷ የሚመቻትን ህይወት መርጣለች። አብርሽ ደግሞ አንተ የሚመችን ህይወት ምረጥ። ራስን ለበሽታ አታጋልጥ ማለት ትፈልጋለሁ። አሁ ማን ደስ ይበለው ብለ ሩታ ትደሰታለች። አንተ ስለታመምክ አሁ ያስደስታታል። ነገ ኮ ከህመም ሀገግመ ስትቀና ቀና ብለ ስትሄድ ትመጣለች። ደስታን ልትበጠብጠው ማለት ነው። ይቺ ሴት ፍላጎቷ ራሱ ምን እንደሆነ አሁን ላይ እኔ ግራ እያጋባኝ ነው አብሮነትን ነው ወይንስ ሰላም የእሱን ሰላም ማሳጣት ነው? ችግሯ ምን እንደሆነ ራሱ ለእኔ በጣም ግራ እያጋባኝ ነው። የራሷ ጉዳይ ፈጣሪ ልብ ይስጣት። አብርሽ ግን በዚ ልክ መጨናነቅ በጣም ነው የገረመኝ። የምሬን ነው ምልክ፣ አትጨናነቅ። ነገሩ የዋህነት ነው፣ ምንም ማድረግ አይቻልም፣ ግን ጠንካራ መሆን አለብህ። ጠንካራ